ትላንትና ያፈቅርሽ ይንከባከብሽ ይወድሽ ለትዳር ያስብሽ የነበረውን የመጀመሪያው ሊሆን የሚችለው ምንድነው? በዙሪያሽ ብዙ ወንዶችን የምትቆሉ እነ ስማይ ጠሪዎች ይህ መልእክት ለእናንተ ነው። ቪዲዮ እስከ መጨረሻ ድረስ ተከታተሉት። የብሩክ የአልጋ ላይ ፕራንክ ነውር መስሎ የታየችው ሁሉ ለእነ ስማይጠሬ አድርሱላቸው። የአልጋ ላይ ፕራንክ አለ ወይ? በቤት ውስጥ ፕራንክ አለ ወይ? በአልጋ ላይ ለሚሉ ማለት ነው፣ አድርሱላቸው። ለነ ጠንፌ፣ ለእነ ስማይጠሩ፣ ለእነ ስራ አጦቹ ማለት ነው። ቤተሰብ የመጨረሻ የወረደ ደደብ ነሽ። ደደብ ነው፣ ደደብ ነው። ላይ በላይ ቁጭ ብለው ማለት ነው። እነ ሰገጤዎቹ ስሰግጡ ማለት ነው። ኖሯችሁን ሳትኖሩ ማለት ነው። ፕራንክ በብሩክ አለማየሁ ብቻ አይደለም የተጀመረው። ይኸው በየቤቱ ማየት ትችላላችሁ። እነ ዳኒ ሮያል ቤት ሂዱ፣ ጽጌ እንዴት እንዳደረጋት ማለት ነው። ግን እዛው ላይ የቅርታ የቅርታ አለቀ በቃ፣ ገባችሁ። ለዛ ነው ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ለዛና አዲስ ኮላችሁ ላይክ ሰብስክራይብ ሼር እያደረጋችሁ ቤተሰብ ሞን ትችላላችሁ። ውድና የተከበራችሁ ፋሚሊዎቻችን እንግዲህ ትናንትና ብሩክ ዳኒን በእንደዚህ መልኩ መምታት አልነበረበትም እንንንን ለምትሉ ሰዎች እያነጣጠረ ጠፈ ጣለላችሁ ማለት ነው። እኔ ያኔ እሱ ጎል ውስጥ እንዳይገባው እንደ ጎል ውስጥ ማለት ስላችሁ አለ። በኋላ የሆነ እንዳትጸጸቱ የሚያደርጋችሁ ነገር ግን እንኳን አደረገው። ብሩክ፣ የኔ ጀግና ወንድም ትለያለ። የምሬ ነው። ምርጥ ምርጥ እህቶች አሉ። ራስህን ጠብቅ፣ ከምንም በላይ መብርሃን ትጠብቀ። ዛሬ ሸር አድርጓል ማለት ነው። ዛሬ እንግዲህ ኢንስታግራም ላይ ገብቼ በቃ ማለት ብዙ ጊዜ የውስጡ ልቦናው ልቦናው ሲጎዳ ብሩኬ መዝሙሮችን ሼር ያደርጋል። ብዙ ጊዜ ማለት ነው በጣም በቃ የሆነ እንትን ውስጥ ሲሆን ማለት ነው። ዛን ሰዓት በምን አያችሁ ብትሉኝ፣ ዱባይ የሄደ ሰዓትና አሁን የገጠማቸው በሃይሚና በብሩክ መካከል በጣም ልቦናውን የሰበረው ቪዲዮ እየተሰራ እንደሆነ ማወቅ ትችላላችሁ። ከዛ ውጭ ግን እንደዚሁ ኖርማል ሲሆን ምንም ትዝም አይለው እና በጣም ብቻ የሚገርም ጊዜ ነው የትናንትናው ጊዜ ዳኒ። በዛ ልክ እንደዛ መሆኑ በጣም ደስ ብሎኛል። ሲቀጥል በሚዲያ ላይ አውቆ በሚዲያ ላይ ተዋውቆ ግን እኔ ምለው እንዴት የሃይሚን ስልክ አገኘው? ይሄ እኔ ጥያቄ ነው። በነገራችን ላይ ከተጻጻፉ ሊገናኙ ይችላሉ። በኢንስታግራም ምናምን ሊቀያየሩ ይችላሉ። ግን ሊቀያየሩ የቻልበት ምክንያት እንዴት እንደሆነ ባይገባኝም ግን አሁን ላይ ሀይሜ የምትነቃ ይመስለኛል። ዛሬ ምናልባት የዘው የሚመጡት ቪዲዮ ወይ በዳኒ ነው ወይ እንግዲህ አይዶ ነው። በማን እንደሚመጡ አላቅም። ሶሲም ድምጿን አጥፍታለች ማለት ነው። ግን ብሩክን የምትሳደቡ ዝንጅብል እግር ሁላ ማለት ነው። አማርኛ ሁላ ማትችሉ ማለት ነው። እያስተነካከሩ ደሞ እኮ ማለት ነው። ልክ ጥፋት እሱ እንዲህ ተከራክሮ ማለት ነው ማሸነፉ አይቀርም እኮ። ሁሉ ጊዜም የሆነ ደረጃ ላይ ይደርሳል ተዛ በኋላ ማለት ነው። አንለምንህም ያሉት ሁሉ ሲለምኑት ነው የምናየው። እንግዲህ አይተናል። ምን አዲስ ነገር አይደለም፣ ምንም እዚህ አዲስ ነገር አሽሙር፣ ምናምን ምናምን። በቃ ይሄ ያደረገው ነው ጀግና፣ የሰራውን ነው ማወራለት። ምንም አዲስ ነገር የለውም። አዲስ ነገር አይፈጠርም። ነገም ተነጎደም ሁሌም እናንተ ንጫጫላችሁ። እሱ ግን ማለት ነው ለአንድ መኪና ሲቆጫችሁ፣ አራተኛ ይደገማል፣ አምስተኛ ይደገማል። ደንቆሮ ብላችሁ የምትሳደቡ ደግሞ የእሱን ግማሽ ወይ ባልሽ ወይ ወንድምሽ ጭንቅላት በኖረው ማለት ነው። እንዲህ ብለሽ የምትሳደቢ ማለት ነው። ጭንቅላት የእሱን ግማሽ አምስት ፐርሰንቷን አምስት ፐርሰንቷን የብሩኬን አምሳያ ወይ አስተሳሰብ ወይ በቃ የሆነ በቃ ብሩኬ ላይ የተሰጠውን ጸጋ፣ ግማሹን በነበረው እንደዚህ የምትዩ ማለት ነው። እና በጣም የወረዳችሁ መሆናችሁ ሁሉ ተመስክሮላችኋል። የራሳችሁን ሰዓት ኖሩ። የሰው ኖሮ የምትበጠብጡ ዝም ሊላችሁ ነበረ። ሀይሚን ተዋት፣ ሀይሚን ለቀቅ አርጋት። አረ ዝም ብሎ ሊያይላችሁ ነበራ። ዝም ብሎ ስትሄድ ሊያይላችሁ ስንት ጊዜ ከማንም ከማንም ከማንም ውርጋጥ ጋር እኮ ያስጣላት ልጅ እኮ ናት ሀይሚ ማለት ሀይሚ ማለት ከማንም ጋር ስትቀርብ እሷን እንዳይቀርቧት በማንም አልደራደርም በሃይሚ ማንም እየተነሳ የማንም ውርጋት ቢመጣ እኔ አልደራደርም ያለ ሰው እኮ ነው፣ ብሩኬ ማለት ነው። አሳልፊ ያልሰጣትም ሀይሚ ለሀይሚስት ከመጨረሻ ሞት አለሆነ ያለው ገባችሁ? ሰው አሳየን እንደሚሞት ማለት ነው። አሳየን ዳኒ ደግሞ የሄደበትም ምንም ስላልተሳካለት በጣም ደስ ብሎኛል። የሄደበት መንገድ ማለት ነው፣ የሄደበት መንገድ አልተሳካለትም። እና ተሳዳቢዎቹ ሰከንበሉ። በ በቃ ተረጋጉ፣ በቃ አትቃጠሉ፣ እስኪ ተረጋጉ። በቃ ስታዩት ደማችሁ ይፈላል። በቃ ብሩክ ግን ስታዩት ደማችሁ አይፍላ። መቼም ቢሆን መቼ ሀይሚን ማለት ነው ሌላ ሰው መቶ እንደማይወስዳት ወቁ። ከአንበሳ ጉሮሮ ማን ያወጣል ስጋ ነው ከብሩክ ጭ ፈልቅቆ ወስዶ እውነት ሀይሚን ቪዲዮም ሆነ ምንም ሆነ ቪዲዮ ሊሰሩ ይችላሉ። ግን በህይወቷ ውስጥ ከብሩክ ውጭ ማንም ሰው ይገባል ብላችሁ ህልም ይሆንባቸዋል። ህልም ህልም ነው የሚሆንባቸው በህይወት እያለ አሳልፎ እንደማይሰጣት ታውቃላችሁ። ግን በፍላጎቷ ከሆነ ፍላጎቷን የሚያሟላ ልጅ ነው፣ ፍላጎቷን የሚያሟላ ልጅ ነው። ከዛ ውጭ ግን ዝም ብሎ እንደዚህ እሱ ስለፈለገ ብቻ መጥቶ ሀይሚን የሚወስድ ሲወስድ ዝም ብሎ ሚያይ እንዳይመስላችሁ። ብሩኬ ግን የሃይሚን ፍላጎት ካለበት ይጠይቃታል። ማየት ማመን ነው፣ ማየት ማመን ነው። የኛ ጀግና ብሩክ አኩርተህናል። የምሬ ነው እንዴ? ዛሬ ጭራሽ ሲሳደቡ ስሰማ ደሜ ፈላብኝ። ግን ደግሞ ደስ ብሎኛል። በቃ የምንፈልገውን ነገር ነው ያደረገው። እነሱ የፈለጉት የነበረው ሶሲ ከብሩክ ጋር እንድትሆን፣ ዳኒ ከሀይሚ ጋር እንዲሆን ነበር የፈለጉት ማለት ነው ረ እያጣፋ እያናጠፈ ጣለላችኋ እንዴ በዛ በተከበረ አስፋልት ላይ ኧረ በስመ አብ! ልክ የድሮ ጨዋታ ስንጫወት ራሱ እንደዚህ በካራቴ እንዲህ አልተፈነጋገል። የምሬን ነው። በጣም የሳቅኩት ትናንትና እኔ እግዚአብሔርን እና በጣም የተገረምኩበት በጣም ነው የተደመምኩበት። እውነት ሀብ ብሏል እኮ ሀብ፣ ወንድሜ ባትሆን ይቆጨኝ ነበር ብሏል። እኔ ራሱ የእሱ አድናቂ ባልሆን በጣም ይቆጨኝ ነበር። የብሩክ አድናቂ ባልሆን በጣም ነው የሚቆጨኝ። እግዚአብሔርን አንድ ጀግና በቃ ከቡታጅራ ማንም ተነስቶ ይደባደባል፣ ይጣላል፣ ግን እንደ ብሩክ ያኮራኝ ወንድ የለም። የመሬ ነው ሁሉም ያለቃቅሳል እንጂ። በዛ ላይ እስካሁን ድረስ አንድ ቀን እንባው ጠብ ሲል ያላየሁት ወንድ ብሩክ ብቻ ነው። ብሩክ ብቻ እየመረራቸው፣ አጣርጉት። ምንም ማድረግ አይቻልም። ምንም የሙሽዬ ጀግና መቼም አያለቅስ፣ መቼም ያስለቅሳል እንጂ አያለቅስም። ስለ ቤተሰቡ ክብሩን ሁሌ እየተናገረ አንዳንድ ሰው የቤተሰቡን ክብር ምንም ንቆም ምንም ሳይመስለው ራሱንም ሳያስከብር ዝም ብሎም ይኖር አለ። እንደዛም ይኖር አለ። ግን እሱ ራሱንም አስከብሮ ለእውነት ተከራክሮ ስሙንም በግልጽ ስሙንም አውጣ ብሎ አስወጥቶ ትናንትና፣ እርግጠኛ ነኝ አንድ መረጃ ቢኖረው ኖሮ ዳኒ ያወጣ ነበረ። እንደዛም እቀየርባለው እገለበጥባለው እያለ ቦክሱን አይጠጣም ነበረ እና እየመረራችሁ ዋጣ አድርጉት። ከሀይሚ ጋር የማይታሰብ ነገር ነው። ከብሩ ጋር ነጥሎ ከአንበሳ ጉሮሮ ማን ያወጣል ስጋ ነው። ታሪኮ ገባችሁ አይደለ? ማንም የፈለገውን ቢል በሀገርና በሚስት የሚደራደር የለም፣ የሚደራደር የለም። ያሳያቸዋል። ሰው ተሳዳቢዎች፣ ሰከን ገርገብ በሉ እስኪ ታገሱ። ሚስቱን እኮ የፈለገውን ነገር ማድረግ ይችላል፣ መብቱ እኮ ነው። ባሏን የፈለገችውን ነገር ማድረግ መብቷ ነው። እኛ ደግሞ እነሱ ለሚያደርጉት ነገር አስተያየት መስጠት መስጠት መብታችን ነው። የነብሩክ ቪዲዮ ኮሚቴ እኔ ነኝ፣ አባል እኔ ነኝ የምትሉ ሰከን በሉ ተረጋግታችሁ ማነኝ እኔ ብላችሁ ራሳችሁን በመስተዋት ወይም ደግሞ በቲክቶክ በር ላይ ለማየት ሞክሩ ምንም ምንም ምንም ሳይገባችሁ ዝም ብላችሁ የሰው ፎቶ ለምዘቀዝቆ የሰው ክብር ለምዘረጥጡ ምንም የቤተሰብ ፍቅር ማታቁ እናንተን፣ ይገልጻችኋል ይሄ ማለት ነው። ብሩክ ደግሞ ነገም ተነገወዲያም ቤተሰቡን ሚስጥሩንም እያስከበረ እበላለሁ ያለ ሁሉ ሊበላ ሲመጣ እንደዚህ በካራቲ እየተሸነጠፈ እየተኛ እየተለጠፈ ይቀራል እንጂ ሳይበላ ይመለሳል። ገባችሁ አደለም? ሰው እየመረራችሁ ዋጡት። ምንም ማድረግ አልችልም። እኔ እኔ ደስ ብሎኛል። ኦማይ ጋድ አሁን ሰው የፈለገውማ ዳኒ ከሀይሚ ጋር ሊሰራ ከዛ አቃጠለችው ብሩክን ብለው ደስ ሌላቸው። በቃ የሆነ ሊዝናኑበት ምናምን ያችን እንኳን በእግር ወክ ምናምን አድርጋ የሄደችውን እንዴት ነው ስሜቱ? አዎ ስሜቱ ብሩክ እኮ ማለት ነው፣ ሀይሚ ያለች ሀይሚ ካለች እኔ ምንም ማድረግ አልችልም ስለሚለው እኮ። እሷ አትኑሪ ሂጂ እኮ ያላት እኮ ለዛ ነው። ለምን በግላጭ እሱ ማግኘት ነው የፈለገው። ለዛ ነው ሀይሚ ደግሞ ችግር እንዳይፈጥር ብላ ዳኒ ሲደውልላት አብራው ሄደች። ችግር እንዳይፈጥር ፈልጋ ማለት ነው። ያው እንደተባለው ችግሩ መምጣቱ አልችልም። ግን ይህንን ችግር ደግሞ ሀይሚ ታድነዋለች ማለት አይቻልም፣ ምክንያቱም ሴት ናት እሷ። እንዴት ብላ በሁለቱ ወንድ መካከል? ግን ያው በአንድ እጁ ስልክ ይዞ በአንድ እጁ እያነጠፈው ነበር። እንግዲህ ብሩክ እንደምታዩት ማለት ነው። ሰው እንግዲህ ሰላሙን ያወርድላቸው ነው የምለው። ሌላ ምንም ምለው ነገር የለም። ሽትባ ባጭሩ የመጣሁበት ጉዳይ አሁን ማለት የአልጋ ላይ ፕራንክ በጣም ሲምፕል እና በጣም ቀላል እንደሆነ ያካበዳችሁት የሃይሚ ልቦና ተጉርቷል። የሃይሚ እንዲሆኗል ያላችሁ ሰዎች ምንም ነገር ተራ ነገር እንደሆነ ላሳውቃችሁ ነው የመጣሁት። ምክንያቱም ይኸው በነ ዳኒ ቤትም በነጆሲ ጆሲ ቤትም ማየት ትችላላችሁ። ምንም አዲስ ነገር የለውም። ብቻውን ነው ከሰው ጋር ነው። ይሄ የህሌና ጉዳይ ነው ማንንም ማንን የሚጠይቀው በስራው ህሌናው ነው እንጂ ብሩክ ሚተኛው ብቻው ነው። እንዲህ አይነት ነገር ቢፈልግ ኖሮ ማምጣት መውሰድ መብቱ ነው። ማን ያየዋል? ማንም ያየው ግን እሱ ለህሌናው ተገዢ፣ ራሱን አክባሪ፣ ፍቅረኛውን አክባሪ፣ ለፍቅረኛው ክብር የሚሰጥ እንዲሁም ለሴት ልጅ ክብሯን ከፍ እንድታደረግ ሞራል የሚሰጥ ራሱን ዝቅ አድርጎ ሰው ማለት ሴት የሆነች ሁሉ ከፍ ብላ እንድታይ እንድትታይለት የሚፈልግ ወንድ ነው። ገባችሁ? ግዴታ ደግሞ አንድ ወንድ ልጅ በእንደዚህ አይነት ነገር ዝም ብሎ በቃ የዋ ሲሆንላችሁ፣ ምንም ማያቅ መስሎ እንዳይታያችሁ፣ ምንም ማያቅ መስሎ እንዳይታያችሁ ሰው። ይገባችኋል ብዬ አስባለሁ። ዳኒ ሮያል ጋ እና ነጽጌ ጋ ማለት ነው። ዳኒ ሃይሚ ፕራንክ አድራጊ ሳይሆን ፕራንክ ባሉት መቼስ ፕራንክን የተደረገው ትላንት እሱ ራሱ ዳኒ ፕራንክን የተደረገው ትላንትና ሳያስበው ነው እኮ። ይሄ ሁሉ ነገር የመጣው ምክንያቱም ወይ ኤዲት አድርጎ የሚያስመስለውን ፎቶ ሊያሳያለውን ወይ አልተዘጋጀበትም፣ ወይ የተጻጻፉትን ስልኩ ቀይሮ ነው የያዘው። ብቻ ለምን እንደሆነ ብቻ አላቅም። ወይ ደግሞ ሊያስመስል ያዘጋጀውን ነው መላችሁ። ውሸት እንደሆነ የታወቀ እኮ ነው። ውሸት እንደሆነ ይታወቃል ግን ሊያስመስል አንዳንዴ ለማስመስል የምታደርጉት ነገር አለ አደለ? ፕሮፋይል አድርጋችሁ የምትጻጻፉት ኤዲት የምታደርጉት ምናምን፣ ያንን ነገር ወይ አላደረገ ይሆናል። ዝም ብሎ ሲጠራው ዝም ብሎ ብድግ ብሎ ሄደ፣ ይኸው ቦክሱን ቀምሶ ተመልሶ መጣ ማለት ነው። የወሬ ጥማት ነው ያመጣኝ ዛሬ፣ እና ጆየም ሰርቶታል፣ አታካብዱት ለማለት ነው። ቤተሰቦቼ መልካም ምሽት፣ ባይ ባይ።